የመማር ማስተማር ሒደት የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። የፔንሲዮን፣ የጫት፣ የመጠጥ፣ የጋራዥ እና የፈርኒቸር ቤቶች ጨምሮ ትምህርትን የሚያውኩ ሌሎች ተግባራት የሚፈጸምባቸው ተቋማት፣ ከትምህርት ቤቶች አጥር በአምስት መቶ ክበብ ውስጥ እንዳይገነቡ፣ ተገንብተው የሚገኙ ፈቃዳቸው እንዲመክን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታወቀ። የመማር ማስተማር ሒደት የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመሩ መሆናቸው፣ ለመጀመሪያ ዝህ ጊዜ ሕግ ለማውጣት ማስገደዱን ሚኒስቴሩ ገልጿል። በትምህርት ሚኒስቴር የማኅበራዊ ሳይንስ ትምህርቶች ሥርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም፣ በረቂቁ ደንብ አዋኪ የተባሉት በተማሪዎች የአካልና የሥነ ልቦና ላይ ጉዳት የሚያደርሱ እንደ አነቃቂ፣ አደገኛ መድኃኒቶችና አደንዛዥ ዕፆች ዝውውርና መጠቀም በሕግ ስም ህገ ወጥ ድርጊቶች የሚፈጸሙባቸው እንደ ፔንሲዮኖች፣ መጠጥ ቤቶች፣ ጭፈራ ቤቶች፣ ጫት ቤቶች፣ በትምህርት አካባቢዎች ከፍተኛ ድምፅ የሚያምጡ የፈርኒቸር ማምረቻዎች፣ ጋራዥና ሌሎች ድርጅቶች፣ በተማሪዎች ላይ የጉልበት ብዝበዛ የሚያደርሱ ደላላዎች፣ እንዲሁም ሌሎች ህገ ወጥ ድርጊቶች እንደሚጠቃለሉ፣ የሚመለከታቸው አካላትም ድርጊቶችን ለመቆጣጠር ተመሳሳይነት ያለው አሰራር ማውጣት አለባቸው በሚለው ላይ ውይይት መደረጉን ለሪፖርተር ተናግረዋል። በአሁኑ ጊዜ በ500 ሜትር ክበብ ውስጥ የሚገኙና ህገወጥ ድርጊቶች የሚፈጸሙባቸው ተብለው የተለዩ ሌሎች ድርጅቶች በቀጥታ እንዲዘጉና ወደ ሌላ ዘርፍ እንዲገቡ፣ አዳዲሶችም እንዳይከፈቱ ማድረግ ረቂቅ ደንቡ የያዛቸው ሁለት መሰረታዊ ጉዳዮች መሆናቸውንም አስረድተዋል። ደንቡን የሚያስፈጽሙ በምክትል ጠቅላይ ሚኒስትር የሚመራና የትምህርት ሚኒስቴር ምክትል ሰብሳቢ የሆኑበት ግብረ ኃይል እንደሚቋቋምም ገልጸዋል። ግብረ ኃይሉ በ500 ሜትር ክበብ ውስጥ የሚገኝ ህገወጥ ድርጊቶች የሚፈጸሙባቸው ተቋማትን እንዲዘጉ ማድረግ ገዳማዊ ስራ መሆኑንም ጠቅሰዋል። አዲስ የሚገነቡ ትምህርት ቤቶች አዋኪ ድርጊቶች ይፈጸምባቸዋል በሚባሉ አካባቢዎች እንዳይገነቡ የማድረግ ስራም እንደሚከናወንም አስረድተዋል። እንደ አቶ ኡመር ገለጻ ረቂቅ ደንቡ በትምህርት ቤቶች ሰላማዊ መምሪያ ማስተማርን የሚያውኩ ተማሪዎች ላልተፈለገ የስነ ምግባር ጥሰት የሚያጋልጡ በአካል በስነ ልቦና የሚጎዱ ድርጊቶች ከጊዜ ወደ ጊዜ እየተበራከቱ ነው፣ ኢትዮጵያውያን ባህልና ወግ የሚሸረሽሩ ልማዳዊ ድርጊቶች እየተስፋፉ መምጣታቸው ጠቁመው፣ ድርጊቶች በመከላከያ የተማሪዎች ውጤትና ስነ ምግባር ማሻሻል ረቂቅ ደንቡ ማዘጋጀት ያስፈለገበት ዋነኛ ዓላማ መሆኑንም ገልጸዋል። በዚህ መሰረት ለትምህርት ምቹ መደላደል በመፍጠር አጠቃላይ ስብናው የተገነባ ትውልድ ማፍራት ያስችላል ተብሎ እንደሚጠበቅም ተናግረዋል። ረቂቅ ደንቡ ወደ ማዘጋጀት ከመግባቱ በፊት እነዚህ ድርጊቶች በተለይ በተማሪዎች ውጤት ላይ ያደረሱት አሉታዊ ተጽዕኖ ምን ይመስላል? በሚለው ላይ ጥናት ስለመደረግ አለመደረጉ የተጠየቁት ኃላፊው፣ በአዋኪ ድርጊቶች የተጎዳ አእምሮ ለትምህርት ዝግጁ እንደማይሆን በርካታ ጥናቶች የተማሪዎች የመማር ፍላጎት መቀነስ መታየቱንም የሥነ ልቦና ችግርም እንዳጋጠማቸው ማመልከታቸው ነው የጠቀሱት። ረቂቅ ደንቡ ሲዘጋጅ በክልሎች ያለው ነባራዊ ሁኔታ ምን ይመስላል ተብሎ ምልከታ መደረጉንና አዋኪ ድርጊቶች የሚፈጥሩባቸው አካባቢዎች መለየታቸውን የገለጹት አቶ ኡመር ድርጊቶችን የመቆጣጠር ስራ ከተከናወነባቸው ስፍራዎች መካከል አዲስ አበባን ከተማና ሐረር ክልል ተጠቃሽ አድርገው ምልከታውን በማጠናከር የመከላከል ስራዎች በሌሎች አካባቢዎች እንደሚቀጥሉም ተናግረዋል። በአዋኪ ድርጊቶች ተሳትፎ የሚገኙ አካላትን በወንጀለኛ መቅጫ ሕግ እንደሚጠየቁ ያወሱት አቶ ኡመር በረቂቅ ደንቡ አስተዳዳራዊና ሕጋዊ እርምጃዎችን መካተታቸው ገልጸዋል። በንግድ ድርጅቶች ላይ ከማስጠንቀቂያ እስከ ፍቃድ ማመከን እንደሚከናወኑም በትምህርት ቤቶች አካባቢ ፔንሲዮኖቹ አገልግሎታቸውን ወደ ሌሎች የንግድ አይነቶች እንዲቀይሩ እንደሚደረግም፣ የኤሌክትሮኒክስ ቁሳቁስ ይዞ እየተገኘ ተማሪ ንብረቱ እንደሚወረስበት በድንጋጌው መካተቱንም፣ ሆኖም ደንቡ ረቂቅ ስለሆነና በውይይቱ ሊሻሻል ስለሚችል የሚወስዱ ህጋዊ እርምጃዎች በዝርዝር ከመግለጽ ተቆጥበዋል። ከሁለት የባለደርሻ አካላት ውይይቶች በኋላ ረቂቅ ወደ ፍትህ ሚኒስቴር እንደሚላክ የተናገሩት ኃላፊው ከዚህም ወደ ሚኒስትሮች ምክር ቤት እንደሚሄድና በዚህ ቀን ይጸድቃል ለማለት እንደማይቻል አስረድተዋል። ረቂቅ ደንቡ ከጸደቀ በኢትዮጵያ በሚገኙ ሁሉም ትምህርት ቤቶች ተፈጻሚ ይሆናል ተብሎ እንደሚጠበቅ የትምህርት ሚኒስቴር ገልጿል። ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።